ሶ ዚስ ኢዝ ላቭ ብሏል። በጣም ፌስ ማስክ የሚሰሩ ሰዎች አሉ እና እሱንም እንሞክረዋለን። ሰላም ሰላም፣ ውድ የኢትዮ ተከታታዮች እንዴት ናችሁ? ሰላም ነው። እንደዚያ ጋ ተኝታለች እና እንደተለመደው ብዙም ድምጼን ከፍ አላደረግም እንደጠፋ አውቃለሁኝ። በጣም ይቅርታ። ትንሽ ጉንፋን አሞል ስለነበረ የመስራቱን ሞራል አልነበረኝም። በጣም ደግሞ ነበር እና ለዛ ነው ዛሬ ባን ነገር ተመልሻለሁ። ትናንትና ፌስ ማስክ ሞክሬ ነበረ ከቲክቶክ ላይ አግኝቼ ማለት ነው። እና ትናንት ሞክሬው ነበረ። የእኔ ቆዳ በተፈጥሮ እዚህ ጋር ይፈረፈራል እና ትናንትና ሞክሬው ነበር። ቅባትነት አለው እና ለምን አልሞክረውም? ለምን ለእናንተ ማላሳያችሁን ብዬ ነው የመጣሁት አይ ኖ ዩቲብ ላይ ሰርች ብታደርጉ ምናልባት ልታገኙ ትችላላችሁ ከዛ ውስጥ ደግሞ ያንን የማይታችሁ ይሄኛውንም ሪኮመንድ አደርጋችኋለሁ ይህንንም እንድትሞክሩት በሚል ነው ማለት ነው እና ደግሞ ሰብስክራይብ አርጉ እዩልኝ ቪዲዮን እስኪ አንድ ሺ ሰብስክራይብ እንድንሞላ ተፍተፍ እንበል እንድሰራላችሁ የምትፈልጉት ነገሮች ካሉ ነገሩኝ ይሰራላችኋለሁ ኦኬ ለኔ አሁን በጣም ቅዝቃዜው የጀመረ ስለሆነ ንፋስም ስለሆነ ሰሞኑን ከቤት አልወጣሁም። ለዛ ነው ብዙ ቪዲዮ ውጭ ማልሰራላችሁ ማለት ነው። ያው ልጄም ስላለች አየሩን እስክትላመደው ድረስ ብዙም አልወጣም ማለት ነው። ከዲሴምበር ጀምሮ ግን ኦልሞስት ውጭ ነው ማሳልፈው ማለት ይቻላል። አሳያችኋለሁ የስዊድን ዊንተርም እንዴት እንደሆነ ከየኢሮፕ ይለያያል፣ ቅዝቃዜውም በረዶም ማለት ነው እና አይ ወል ሾው ዩ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። ወደ አሰራሩ እንሄዳለን ማለት ነው፣ አሳያችኋለሁ ከኔ ጋር ቆዩ። እ እጅታ ስትሰራው የነበረው በማር እርድና ቡና እዚህ ጋ አለ እና ደግሞ የሞቀ ወይም ደግሞ ለብ ያለው ማለት ነው በሱ ነው ስትሰራ ያየሁት ማለት ነው። እንግዲህ እስኪ እንስራው። ያው እዚህ ጋር ቡና አለ። አይ ቲንክ እርዱን አሳነስኩት መሰለኝ። የቃሲል አይነት ከለር ነው የሚይዘው አይገርምም። ግን ቡና በደንብ መፈጨት ይፈልጋል። እኔ ግን ያው አሁን ላይ ማጫው አልችልም ልጄ ስለተኛች ማለት ነው እና ማር ያም የኢራፍት ቦታ

ፊታችን ላይ አፕላይ እናደርገውና እናየዋለን ማለት ነው። እንግዲህ ጋይስ ተመልሼ መጥቻለሁ ማለት ነው። አሁን ፊታችን ላይ እናደርገዋለን። ባይዛ ወይ ፊቴ በጠቅላላ ቀይ ስለሆንኩኝ ነው መሰለኝ ዳርክ ስፖት በጣም ያለው ና ለዛም አሪፍ ነው ብለውኛል። ግን አንዴ ብቻ አይደለም ይሄንን ነገር የምንሞክረው፣ ሶስት አራት ቀን ተከታታይ ቀን እናደርገዋለን ማለት ነው። ከዛ ወይ ብል ሲወጣ ውጤቱ ለረንበ ማለት ነው። ምናልባት ይታያቸው አይታያቸው፣ በጣም ነው ያለው ዳርክ ስፖት ና

ለውጡ ላይ ቼ ይኖራቸዋለሁ ባይዘው የእንቁላል ይሄ የእንቁላል ነጩ አስኳሉ ሳይሆን ነጩን እራሱ ከቡና ጋር እየቀላቀሉ የብላክ ማጂክን ፌስ ማስክ የሚሰሩ ሰዎች አሉ እና እሱንም እንሞክረዋለን? ዩትዩብ ላይ ሰርች ብታረጉ ታገኛላችሁ። ከዛ ውስጥ የኔ አንዱ ሊሆን ነው ማለት ነው። እና እስኪ ለማንኛውም እንሞክረዋለን በደምብ ሶስት አራት ቀን ለውጡን እናየዋለን። ቅን ሌላ አልገባሁም። ልጄ ስትነሳ ወረድ ነው መመስላት

ልጄ የተነሳች ይህን ይመስላል ማለት ነው። ከአንድ ሰዓት በኋላ እንገናኛለን ማለት ነው። ደግመን ወዳችኋለሁ። እስከዛ ሰብስክራይብ ማድረጋችሁን እንደርሱ

ለቀቀው። እንደምታዩት ወዝ አለው። አክቹዋሊ የሆነ ቅባት ነገር አለው። የቡና ይሁን የማሩ አለቅ እና ወዝ አለው። እኔ ከሊቢያ ውጭ አልቀባ ምንም